ክዳን በብሉይና በአዲስ ሰላማቸው ይብዛ ዛሬም በጥያቄ መጀመር ይፈልገናል ጥያቄ ቁጥር አንድ እግዚአብሔር በጥንት ወይም በብሉይ ጊዜ ከህዝቡ ጋር የገባው ክዳን ምንድን ነው ጥያቄ ቁጥር ሁለት እግዚአብሔር በአሁኑ ጊዜ ከህዝቡ ጋር የገባው ክዳን ምንድን ነው ጥያቄ ቁጥር ሶስት በሁለቱም ጊዜ እግዚአብሔር ክዳኑን የገባላቸው ለእነማን ናቸው ውዶችን ይህ ቪዲዮ እያያችሁ ከሆነ ይህ ዩቱብ የወንጌል እውነት በተለይ በአዲስ እና በብሉይ ክዳን እያገናኘን እውነታውን የምንማማርበት ስለሆነ ሳብስክራይበል አድርጉ። አደርጋል አደለ ላይክም በል። ለቢዛዎች እንዲደርስ ሼር ማድረጉን እንዳረሳ ወደ ቪዲዮ ብሉይ ክዳን ብሉይ ክዳን እግዚአብሔር ከግብጽ ባርነት በመካከለኛ እጅ ቤዛ ሰጥቶ ከዋጀው ሕዝብ ጋር በቀድሞ ዘመን የገባው ክዳን ነው። እግዚአብሔር ይህን ቃል ክዳን የገባው ከእስራኤል ጋር ብቻ በመሆኑ በቃል ክዳኑ ሌሎች ሊታቀፉበት ወይም ሊሸፈኑበት አይችሉም። ሮሜ ምዕራፍ 9 ከቁጥር 4። እግዚአብሔር መቼም በሆን ከሰው ልጆች ጋር ቃል ኪዳኑን እንዲገባ የሚያደርገው ለሰው ልጆች ያለው ጽኑ ፍቅር የሚረቱና ቸርነቱ ብዛት እንጂ የሰው ልጆች ከእግዚአብሔር ጋር ቃል ኪዳን ለማድረግ የምችሉበት ብቃትና ቅድስና ኖሯቸው አይደለም። ኤርሚያስ ምዕራፍ 30 ከቁጥር 21። ሆኖ የሰው ልጆች ቃል ኪዳኑን ተቀብለው ቢታዘዙ በረከት ይመጣላቸዋል፣ ባይታዘዙ ደግሞ መርገም ይመጣባቸዋል። በሙሴ መካከለኝነት እግዚአብሔር ከህዝቡ ጋር የገባው ብሉይ ክዳን አስሩን የቃል ክዳን ቃላት የያዘ ነው። ዘጸአት ምዕራፍ 34 ከቁጥር 28። ቃል ክዳኑ በደም ተመርቆ መጽናት ነበረበትና ዕብራውያን ምዕራፍ 9 ከቁጥር 18። ስለዚህም ፊተኛው ክዳን እንኳ ያለ ደም አልተመረቀም። ሕዝቡ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋቸዋለን በማለት ማረጋገጫ ሲሰጡ ሙሴን መሥዋዕት ሰውቶ ደሙን በሕዝቡ ላይ በመርጨት ቃል ክዳኑን አጸና። ዘጸአት ምዕራፍ 24 ከቁጥር 1 እስከ 8። ለቃል ክዳኑ አፈጻጸም አስፈላጊ ነገሮች በመሆናቸው ሌሎች ትዕዛዛት፣ ስርዓቶችና ፍርዶች ተሰጥተዋል። ቃል ኪዳን ስደረግ ሌላው አስፈላጊ ነገር ደግሞ ምልክት ነውና ሰባተኛው ቀን ወይም ቀዳሚት ሰንበት ለብሉይ ኪዳን ምልክት ሆኖ በእግዚአብሔር እና በሕዝቡ መካከል ለተደረገው ቃል ኪዳን አስፈላጊ የሆኑት ነገሮች ሁሉ በቃል ኪዳን ሰጪ በእግዚአብሔር በኩል ተሟልተ በዚህ ሁኔታ ስለቀረቡ ቀጣይ ምላሽ ቃል ኪዳኑን ከተቀበሉት ከእስራኤል ልጆች የሚጠበቅ ነው። ያም ቢሆን ብሉይ ኪዳን በራሱ ዘላለማዊ ቃል ኪዳን አይደለም ግዛብነቱ ወይም ፍጹም የሆነው አዲስ ኪዳን እስከመጣ ድረስ የማይገለገል ጥላ መሆኑን ዕብራውያን ምዕራፍ 10 ቁጥር 1 የተረዳው ነብዩ ሙሴ ጌታ አምላክ እኔን እንዳስነሳኝ ነብዬ ከወንድሞቻችሁ ያስነሳችሁ በሚነግራችሁ ሁሉ እርሱን ስሙ፣ ያንም ነብዬ የማትሰማው ነፍስ ሁሉ ከሕዝቡ ተለይታ ትጠፋለች በማለት መናገሩ እግዚአብሔር ሌላ የተሻለ ቃል ክዳን ከህዝቡ ጋር እንደሚገባ በሩቅ ሆኖ ማመልከቱ ነው። ይህም ትንቢታዊ ቃል በክርስቶስ የተፈጸመ መሆኑን ሐዋርያ ጴጥሮስ በሐዋርያት ሥራ መጽሐፍ ውስጥ ጠቅሶ በማረጋገጡ ሙሴ ትንቢቱን የተናገረበት ዓላማ ግልጽ አድርጎታል። ዘዳግም ምዕራፍ 18 ከቁጥር 15፣ እንዲሁም የሐዋርያት ሥራ ምዕራፍ 3 ከቁጥር 22 እስከ 23። እግዚአብሔር ከሙሴ በኋላ ብዙ ዘመናት ቆይቶ በተነሳው በነቢዩ ኤርምያስ አፍ ከህዝቡ እስራኤል ጋር ገብቶ የነበረው ቃል ክዳን ህዝቡ አፈርሶት በመገኘቱ ሌላ አዲስ ክዳን እንደሚገባ ተናገረ። በትንቢቱ ውስጥ የቀደመው ግዛቤ ክዳን ከተሰጠበት መንገድና ሁኔታ ጋር ተለውጦ አዲስ ክዳን በአዲስ መንገድና ሁኔታ እንደሚሰጥ በግልጽ ተቀምጧል። ይኸውም ብሉይ ክዳን ህጉ በድንጋይ ጽላት ተጽፎ የተሰጠበት ክዳን እንደነበርና አዲስ ክዳን ግን በድንጋይ ጽላት መሆኑ ቀርቶ በልብ ጽላት የምሰጥበት ክዳን እንደሚሆን በአዲስ ክዳን እግዚአብሔር የህዝቡን ኃጢአት ይቅር የሚልበት ደግሞ የሚያስብበት ክዳን መሆኑን በትንቢታዊ ቃሉ ውስጥ ጎላ ብለው የተቀመጡ ናቸው። የእግዚአብሔር ቃል እንዲህ ቢያስተምርም በተለይ በእርሚያ 31 ከቁጥር 31 እስከ 34 ላይ የተጻፈውን ቃል ከብሉ ክዳን ጥገኝነት ለመላቀቅ የማይፈልጉ ወገኖች ቃሉን የቆረጥ እያዩት አሊያም ደግሞ እንቶፈንተው ትርጉም ሰጥተውት ከማያልፍ በቀር ትኩረት ሰጥተው እውነቱን ለመረዳት አይፈልጉም። ጳውሎስ በዕብራውያን መልእክት ይህን በኤርምያስ ትንቢት ሁለት ጊዜ ጠቅሶታል። ዕብራውያን ምዕራፍ 8 ከቁጥር 8 እስከ 12 እንዲሁም ምዕራፍ 10 ከቁጥር 15 እስከ 16 የተጻፈላቸው ዕብራውያን ከብሉይ ክዳን ወደ አዲስ ክዳን በክፍል ሳይሆን ሙሉ በሙሉ ዘወር እንዲሉ ለማድረግ ሲባል ተደጋግሞ መጥቀስ አስፈልጎታልና። ይህም ትንቢቱ የብሉይ ክዳን በአዲስ ክዳን መተካት የሚያስረዳና ልዩ ትኩረት የሚሻ ቁልፍ ትንቢት መሆኑን አመልካች ነው። ለመጀመሪያ ጊዜ ሐዋርያ ትንቢቱ ጠቅሶ ስናገር ነቢዩ ኤርምያስ እነርሱን ወይም ብሉይ ክዳን የተቀበሉትን እየነቀፈ የተናገረው ትንቢት መሆኑን አብራርቶ ጽፎልናል። ዕብራውያን ምዕራፍ 8 ከቁጥር ስምንት ስሙን እንደሚያስረዳው ገሩ ክዳን አሮጌ ውል ነው። አሮጌ የተሰኘው ከቃል ኪዳኑ ማርጀት የተነሳ አይደለም። የእስራኤላውያን አገልግሎት ዘመኑ ገና ሳያበቃ ስላፈረሱት እና ከርሱ በብዙ መንገድ የተሻለው አዲስ ክዳን ስላስረጀው ነው። የተሻለው አዲስ ስመጣ የቀደመው አሮጌ መሰኘቱ የግድ ነውና። ዕብራውያን ምዕራፍ ስምንት ከቁጥር 13። አዲስ ክዳን። አዲስ ክዳን አይሁድና አህዛብ በመባባል ልዩነት ሳያደርግ በክርስቶስ ላመን ሁሉ በእርሱ መካከለኝነት እግዚአብሔር የሰጠው የመጨረሻ ዘላለማዊ ቃል ክዳን ነው። ዕብራውያን ምዕራፍ 9 ከቁጥር 1። በክርስቶስ መካከለኝነት የተሰጠው ይህ ክዳን በደም መጽናቱ የሚጠበቅ ጉዳይ በመሆኑ እንደ ብሉይ ክዳን በእንስሳት ሳይሆን ክቡር በሆነው በክርስቶስ ደም የሰና ሆኗል። ሉቃስ ምዕራፍ 22 ከቁጥር 19 እስከ 20 አዲስ ኪዳን የተሰጠው ብሉይ ኪዳን በተሰጠበት መንገድ ወይም አሁን ብዙ ሰዎች እንደምታዩ ከብሉይ ኪዳን ጋር ተደባለቁ አይደለም። ያ የቀደመው ደዝኛው ጥላና ምሳሌ ስለነበረ በሚታዩና በሚዳሰሱ ቁሳቁሶች አማካይነት ተሰጥቷል። ይህኛው ግን ሁለንተናው መንፈሳዊ ስለሆነ በአይን የሚታይና በእጅ የምዳሰስ ቁሳቁሳም ሆነ ስርዓት የለው። የብሉይ ክዳን መጻሕፍት ራሳቸው እግዚአብሔር ከሕዝቡ ጋር አዲስ የሆነ ቃል ክዳን እንደሚገባ በመመስክራቸው ብሉይ ክዳንን ያረጀና ጊዜ ያለፈበት ክዳን አድርገውታል። ኤርምያስ ምዕራፍ 31 ከቁጥር 31። ሁሉም ሕግና ነቢያት የመሰከሩት ስለ አዲስ ክዳን ብቻ ነው። ከአዲስ ክዳን በኋላ ግን ሌላ ቃል ክዳን እግዚአብሔር እንደሚገባ አልተናገሩም። የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 24። የአዲስ ክዳን መጻሕፍትም እግዚአብሔር በክርስቶስ በኩል ከገባው አዲስ ክዳን በኋላ አዲስ ክዳንን የሚያስረጅ ወይም ደግሞ በአዲስ ክዳን ላይ ተጨማሪ የሆኑ ሌሎች ቃል ክዳኖች እንዲገባ አልመሰከሩም። ለወደፊትም ይገባል የሚል ትንቢት አይናገሩም፣ ተስፋም አይሰጡም። በዚህ ክዳን ጸንተን ባንኖርና ብናፈርሰው እንኳ ሌላ ቃል ክዳን ይገባል አይሉም። እንደውም የእውነቱን እውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት ያቀርብልንምና፣ የሚያስፈራ ግን የፍርድ መጠበቅ፣ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ ይላሉ እንጂ። ስለዚህ ከእንግዲህ ወዲያ የሚጠብቀን ፍርድ ነው እንጂ ሌላ ከፍርድ የምናመልጥበት ክዳን ፈጽሞ የለም። እግዚአብሔር ለአንዴና ለመጨረሻ ጊዜ የወደደን ሁሉ በአዲስ ክዳን በልጁ በኩል አከናውኖ ፈጽሟል። በክርስቶስ ለማድረግ እንደወደደ እንዳሳቡ የፍቃዱ ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው አሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጥቅለል ነው። ኤፌሶን ምዕራፍ 1 ከቁጥር 9 እስከ 10። የእግዚአብሔር የመጨረሻው መገለጥ በልጁ በኩል ስለሆነ ከልጁ በኋላ የላከው ወይም ራሱን የገለጠበት መልአክተኛ የለም። ዕብራውያን ምዕራፍ አንድ ከቁጥር ሁለት ሐዋርያትና ሌሎች የወንጌል መልአክተኞችም በሆኑ እግዚአብሔር ራሱን በልጁ የገለጠበትን የመጨረሻ መገለጥ ለሌሎች ሊገልጡ የተላኩ እንጂ እግዚአብሔር ከልጁ በኋላ ራሱን የገለጠባቸው መልአክተኞች አይደሉም። ከዚህ ሌላ እግዚአብሔር አስቀድሞ በነቢያት በመጨረሻም በአንድ የባህሪው ልጁ በጌታችን በኢየሱስ ክርስቶስ ራሱን ገልጧል። ይህንንም በዕብራውያን ምዕራፍ አንድ ከቁጥር አንድ በተጻፈው ቃል መረዳት እንችላለን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ይህም የመጨረሻ የእግዚአብሔር መገለጥ እና መታወቅ ነው። ራሱ እግዚአብሔር ወልድ ኢነን ያየ አብን አየ በማለት አረጋግጧልና በአዲስ ክዳን የዘላለም ሕይወት የተገኘበት ርቀን የነበርነው ሁሉ ወደ እግዚአብሔር የቀረብንበት የልጅነት መብት የተጎናጸፍንበት እግዚአብሔር አምላካችን እኛም ህዝቡ የሆንንበት ኃጢአታችንና በደላችን ለዘላለም የተወገደበትና ዳግም ለዘላለም የማይታስብበት ክዳን፣ ኤርምያስ ምዕራፍ 31 ከቁጥር 33 እስከ 34። በዚህ ክዳን የሰውና የእግዚአብሔር ግንኙነት እንደገና መታደስና መቀጠል እንዲችል አስፈላጊ የሆኑት ነገሮች ሁሉ ተሟልተዋል። አንድ ስንኳ የጎደለ ነገር የለም። በቃል ኪዳኑ የታቀፉት ሁሉ የዘላለም ፍጹማን ያደረገ ዘላለማዊ ቃል ኪዳን። ዕብራውያን ምዕራፍ 10 ከቁጥር 14 አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን ያደርጓቸዋል። እንዲሁም ዕብራውያን ምዕራፍ 13 ከቁጥር 20 በዘላለም ክዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋች፣ ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን። እግዚአብሔር ያልገባው ቃል ኪዳን እግዚአብሔር የሰው ልጆች የሚገናኘው በቃል ኪዳን አማካኝነት በመሆኑ በብሉይና በአዲስ ኪዳን ዘመናት ከሕዝቡ ጋር የተገናኘባቸው ቃል ኪዳናት እንደገባ ተመልክተናል። በተለይም አዲስ ክዳን የመጨረሻው ሐሳብ ሁሉ የተፈጸመበት የሰው ልጆች በቀጥታ ከእግዚአብሔር ጋር ለመገናኘት ብቃት ያገኙበት ክዳን ነው። ከአዲስ ክዳን በኋላ እግዚአብሔር ኃጢአታችንን ስለማስተስረይና እኛን ወደ እርሱ ስለማቅረብ ሌላ ክዳን እንደገባ ምንም አይነት መጽሐፍ ቅዱሳዊ መረጃ አይገኝም። ይኖራል ብሎ ማሰቡም ከሞኝነት ይቆጠራል። ምክንያቱም የአዲስ ክዳን ብቸኛ አስታራቂ የሆነው ሊቀ ካህናችን ኢየሱስ ክርስቶስ ዋጋ ያልከፈለበት ኃጢአት የለምና፣ እርሱ ስለ ኃጢአት ሁሉ በቂ የሆነ መስዋዕት ስርዓት አቅርቧል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጋቸዋልና ዕብራውያን ምዕራፍ 10 ከቁጥር 14። የመጨረሻው ክዳን የሚያመለክተው እግዚአብሔር ክዳኑ የተገናኛቸው ሰዎች አጣት ደግሞ እንደማያስብና ስለ አጣት ስሬት ድጋሚ ማቅረብ የሌለበት መሆኑን ነው። ከዚያ ወራት በኋላ ከእነርሱ ጋር የሚገባው ክዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ፣ በልቦናቸው ይጽፋለሁ ብለው ከተናገረ በኋላ ኃጢአታቸውንና ዓመፃቸውን ደግሜ አላስብም ይላል። የእነዚህ ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። ዕብራውያን ምዕራፍ 10 ከቁጥር 16 እስከ 18። የእግዚአብሔር ቃል እንዲህ ቢልም በዚህ ዘመን አንዳንድ ሰዎች እግዚአብሔር በልጁ በኩል ለመጨረሻ ጊዜ ከገባው ቃል ክዳን ሌላ ከሌሎች ቅዱሳን ጋር ቃል ክዳን ገብቷል። በተገባው ቃል ክዳን መሰረት አጣተኞች ቢማጸኑና ቃል ክዳን የሚጠየቀው ቢያማሉ ስርዓት አጣት ለራሳቸውና ለሌላውም ትውልዳቸው ያገኛሉ፣ መንግስተ ሰማያትንም ይወርሳሉ የሚሉና ከተሰቀለው ከክርስቶስ ላይ መአመናን አይናቸውን እንዲነሳ የሚያደርጉ የሲተት ትምህርቶች ተስፋፍተው ይገኛሉ። ምንጊዜም በሆኑ የሲተት ትምህርቶች ተቀባይነት እንዲኖራቸው ከተፈለገ ከሚጠቀስላቸው ከመጽሐፍ ቅዱስ ቃል ጋር ይስማሙ ይጣሉ፣ ሁሉም ለጊዜው ሲተታቸው እንዳይታይ የሚሸፈኑበት ቢያንስ አንድ መጽሐፍ ቅዱስ ጥቅስ ይጠቅስላቸው ዘንድ የግድ ነው። ዛሬ ሙሉ በሙሉ መጽሐፍ ቅዱሳዊ በሆነው የሐዋርያት ትምህርት ያልተመሰረተ የሲተት አስተማሪዎች የህልውናቸው ዕድመ ወድመ ያራዘሙት ከእግዚአብሔር ቃል በመጥቀስ እና ቃሉን እንደገዛ ፍቃዳቸው በመተርጎም ነው። ቃል ኪዳንን አስመልክቶ ያለውን የሲተት ትምህርት ትክክለኛ ለማስመሰል ብዙ ጥቅሶች ከመጽሐፍ ቅዱስ እንደሚጠቅሱ ይታወቃል። ይልቁንም በብሉይ ኪዳን ዘመን እግዚአብሔር በአጠቃላው የእስራኤል ሕዝብ ሌላ ከአንዳንድ ቅዱሳን ጋር በግል የተለያዩ ጉዳዮች አስመልክቶ የገባቸው ቃል ክዳናት በግንባር ቀደምነት ተጠቃሾች ናቸው። የጥፋት ውሃ በምድር ላይ ዳግም ላለመምጣት ከኖህ ጋር ዘፍጥረት ምዕራፍ 9 ከቁጥር 8 እስከ 17 ዘሩን እንደ ሰማይ ከዋክብትና እንደ ባህር አሸባ ስለማብዛትና የምድር ነገዶች በዘሩ ስለመባረክ ከከነአንንም ስለማውረስ አብርሃም ጋር ዘፍጥረት 12 ከቁጥር 3 የገባቸው ቃል ኪዳናት ብቻ እንኳ በምሳሌነት መመለከት ይቻላል። እግዚአብሔር ለኖህና ለአብርሃም በተለያዩ ግዛት በተለያዩ ምክንያት ቃል ኪዳንን ገብቷል። ቃል ኪዳናቱን በወቅቱ ተጨባጭ ሁኔታዎች ጋር የተያያዙ ነበር። በተለይ ግን ከአብርሃም ጋር የገባው ክዳን ምንም በወቅቱ የሚፈጸመው ጉዳዮች እንደያዘ ቢታወቅም በቃል ክዳን ውስጥ ዋና ተስፋ የነበረው የምድር ነገዶች በዘሩ የመባረካቸው ነገር በክርስቶስ የሚፈጸም ነበር። በመሆኑም ሐዋርያ በገላትያ መልእክቱ ለአብርሃምና ለዘሩም የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚነገር ለዘሮቹም አይልም ስለ አንድ እንደምነገር ግን ለዘርህም ይላል እርሱም ክርስቶስ በማለቱ የቃል ክዳን ተስፋ ፍጻሜ ክርስቶስ መሆኑን አረጋግጦ ጽፏል። ገላትያ ምዕራፍ 3 ከቁጥር 16 ለአብርሃም ቃል ክዳን እንደገባ ሁሉ በአዲስ ክዳን ላሉት ቅዱሳንም ቃል ክዳን ገብቷል የሚለው እንግዳ ትምህርት ላይ ለሚሰማው ሰው ትክክለኛ ነገር ይመስላል። ይዘቱን አፈጻጸሙንና የሚሰጠውን ተስፋ የተመለከተን እንደሆነ ግን ለአብርሃም ከተገባው ቃል ክዳን ጋር በምንም መንገድ ግንኙነት የለው። ለአብርሃምና ለዘሩ የተገባው ቃል ኪዳን ይዘቱን አፈጻጸሙንና ለቃል ኪዳኑ ከቃል ኪዳኑ ተቀባዮች የሚጠብቀውን ስንመለከት አንደኛ፣ እግዚአብሔር ለአብርሃምና ለዘሩ የሚያገለግለውን ቃል ክዳን ከአብርሃም ጋር የገባው አብርሃም ከእግዚአብሔር ጋር ቃል ክዳን ለመግባት ብቁ ሆኖ በመገኘቱ አይደለም። አብርሃምን እንዲሁ ስለወደደውና ስለመረጠው ከእርሱና ከዘሩ ጋር ቃል ክዳንን አደረገ። ስለ ዳዊት በምናገርበት ስፍራ የእግዚአብሔር ቃል ከመረጠው ቃል ክዳንን አደረገው መዝሙር 88 ቀነፍ 89 ከቁጥር 3 በማለት መመስከሩ እግዚአብሔር ቃል ክዳንን ከሰው ልጆች ጋር የሚገባውና ወደ ራሱ የሚያቀርባቸው ከራሱ በጎ ፍቃድ እና ምርጫ አንጻር እንጂ ከሰዎች ብቃት የተነሳ ለመሆኑን ያስረዳል። አለቃቸው ከነርሱ ውስጥ ይሆናል፣ ገዣቸውም ከመካከላቸው ይወጣል። እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው? ኤርሚያስ ምዕራፍ 30 በቁጥራያን ሁለተኛው፣ ደግሞ በብሉ ክዳን ዘመን ከግለሰቦች ጋር የገባው ቃል ክዳን የነፍስ ድህነት ከመስጠት ጋር ምንም አይነት ግንኙነት አልነበረውም። በአብዛኛው በወቅቱ ከነበረው ተጨባጭ ሁኔታ ጋር የተያያዘ ነበር። ለምሳሌ ያህል ከኖህ ጋር የገባው ክዳን ብንመለከት በምድር ላይ የጥፋት ውሃ ዳግም እንዳይመጣ ተስፋ የሰጠ ሆኖ እናገኘዋለን እንጂ ከነፍስ ድህነት ጋር የተገናኘ አይደለም። ለአብርሃምና ለዘሩ የተሰጠው ክዳን ግን የአብርሃም ዘር በሆነው በክርስቶስ ተፈጻሚ የሚሆኑ ተስፋዎች ያካተተ በመሆኑ ከወቅቱ ጊዜያዊ ሁኔታዎች ጋር ብቻ የተያያዘ ነበር ለማለት አይቻልም። ገላትያ ምዕራፍ 3 ከቁጥር 18። ስለሆነም ከአብርሃም ዘር ሰው የሆነው ጌታችን ኢየሱስ ክርስቶስ የአብርሃምን እምነት ፈለጋ ተከትሎ ያመኑት ሕዝቡን በአዲስ ክዳን ወደ እግዚአብሔር አቀርቦ አስታረቃቸው። መርገም ስጋ መርገም ነፍስን አስወግደው በረከት ስጋ በረከት ነፍስን የማድል ሆነ። በጥቅሉ እንግዲህ ድህነት ነፍስን አስገኘ። ከሰው ውድቀት በኋላ በዘመናት ሁሉ ውስጥ ድህነት ነፍስን ለመስጠት እግዚአብሔር የገባው ክዳን አዲስ ክዳን ብቻ ነው ማለት ነው። ሶስተኛ እግዚአብሔር ቃል ክዳንን ከሰዎች ጋር ስገባ ሁሉን በፍቅሩና በፍቃዱ ያደረገው እንደመሆኑ መጠን በቃል ክዳን ለመሸፈን የተስፋ ወራሽ ለመሆን ከሰዎች የተፈለገው ነገር ተስፋው አምኖ መቀበል እና እንደ ተስፋው ቃል መኖር ብቻ ነው። ከዚህ በቀር ሌላ የተፈለገ የሕግ ስራ የለም። ያም ቢሆን በቃል ክዳኑ የታቀፈ ሁሉ ቀጥተኛ ግንኙነት የሚያደርጉት ከቃል ክዳን ሰጪው ከእግዚአብሔር ጋር ብቻ እንጂ ራሳቸው ሆነውና ሌሎችንም ወክለው ቃል ክዳኑ ከተቀበሉት ፍጡራን ጋር አይደለም። ለአብርሃምና ለዘሩ ለተገባው ክዳን ወራሾች የሆኑት እስራኤላዊያን በመልካምም ሆነ በክፋ አጋጣሚ እግዚአብሔርን ለማመስገንም ሆነ ለመለመን በጸሎት ይቅረቡ የነበረው ወደ ቃል ኪዳን ሰጪው ወደ እግዚአብሔር ነበር። ሲቀርቡም ቃል ኪዳኑን በውክልና የተቀበሉትን ሰዎች ስምና ቃል ኪዳኑን ማውሳት ለተነሱበት የምስጋናም ሆነ የልመና ርዕስ አስፈላጊ በመሆኑ ይሄ መጠቀም የተለመደ ነገር ነው። ዘሰዓት ምዕራፍ 32 እንዲሁም ሉቃስ ምዕራፍ 1 ከቁጥር 54 ብሆንም እንዲህ ማድረጋቸው በቃል ክዳን ተቀባዮች በኩል አልፈው ወደ እግዚአብሔር ቀረቡ የሚል አንድምታ አይሰጠውም። ይህ እግዚአብሔር የገባው ክዳን የምጠበቅ ታማኝ አምላክ እንደሆነ በመቁጠር ቅዱሱን። ክዳን አስቡ የቸርነቱንና የሚረቱን ስራ እንዲሰራ እሱን ለመማጸን የተጠቀሙበት መንገድ ነው። እነዚህ ከላይ የተመለከትናቸው ሶስት ነጥቦች ቀጥሎ የምናየውን ከእግዚአብሔር ያልሆነውን ቃል ክዳን ይዘትና አፈጻጸም የምንመዘንባቸው ይሆናሉ። እግዚአብሔር ከአዲስ ክዳን ሌላ ከቅዱሳን ጋር ቃል ክዳን ገብቷል የሚለው የሲት ትምህርት በሚታወቁና በማይታወቁ ቅዱሳን ስም የተዳረሱ ስርዓቶች ቅዱሳን በተጋድሏቸውና በመልካም ስራቸው ቃል ክዳንን እንደተቀበሉ፣ ይህም ቃል ክዳን ነፍሱን ማስማርና መንግስተ ሰማያትን ማስወረስ እንደሚችል፣ ስለዚህ በቅዱሳን በቃል ክዳናቸው በመማጸን በቃል ክዳኑ ለመሸፈን የሚሻ ሁሉ ለቃል ኪዳኑ አፈጻጸም የታዘዘውን ስራ በቅዱሳኑ ስም ሰርቶ መገኘት እንደሚገባው ይተረካሉ። ሁሉም እነሱ እንደምናገሩት ለቅዱሳን ተገብቷል በሚለው ቃል ክዳን ለመሸፈን መስራት ካለባቸው ስራዎች መካከል በቅዱሳን ስም የተሰየሙትን በዓላት ማክበር ወይም በበዓላት ቀን ስራ ለመስራት፣ በእነዚህ ቀናት በቅዱሳን ስም ድግስ ድግሶ ዝክር በመስገድ የተራቡትን ማብላትና ማጠጣት፣ የተደገሰውንም መብላትና ማጠጣት፣ በቅዱሳኑ ስም የተገደሙትን ገዳማት ስፍራው ድረስ በመሄድ መጎበኘት እና መሳለም፣ በየገዳማቱ ከመዘጋጀው መብልና መጠጥ መቋደስ፣ ጸበል መጠጣት፣ አፈርና የመሳሰሉት ነገሮች መተባበስ፣ መተባበስና መቀባባት፣ በቅዱሳኑ ስም የገደል መጽሐፍ መጻፍ፣ መጻፍ፣ ማንበብ፣ መስማት፣ መተርጎም የሚሉት በብዛት የሚጠቀሱ ናቸው። በጥቅሉ ጽድቅ በስራ ለዛም ከእምነት በሆነ መታዘዝ ሮሜ ምዕራፍ 1 ከቁጥር አምስት የሚከናወነውን መልካም ስራ በመስራት ሳይሆን ማንኛውም ሰው ቢታዘዝ ለመፈጸም የማይቸገርበት አፋቢ ደግባር ለመፈጸም እንደሚገኝ የምሰብኩ ናቸው። ህዝባችንም በአዋልድ መጻሕፍት ስብከት ልቡ በመማለሉና ለመዳን አቋራጭ መንገድ ያገኘ ስለመሰለው በኢየሱስ ክርስቶስ አምኖ ከመጽደቅና በህግ ያለውን ዋና ነገር ለመፈጸም ራስን አሳልፈው ከመስጠት ይልቅ እነዚህ በቃል ክዳን ስም እንዲፈጸሙ የማያዟቸውን አፋዊ ተግባራት መከናወን ይመርጣል መጽሐፍ ቅዱስ እንደሚያስተምረው ትምህርት ከሆነ ግን በዚህ እግዚአብሔር ደስ ማሰኘት የዘላለም ሕይወት ማግኘት አይቻልም እግዚአብሔር ያዘዘውን ዋና ነገር ቸል ብለው በእንዲህ አይነቱ ሰው ሰራሽ አገልግሎት ተጠምደው የነበሩት ፈረሳውያንን ጌታችን ወዮታ ያለበትን ወቀሳ ሰነዘረባቸው እንጂ አበጃችሁ ብለው አላመሰገናቸው። እናንተ ግብዞች፣ ጻፎችና ፈረሳውያን ከአዝሙድና ከእንስላል፣ ከከሙን አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በህግ ያለውን ዋና ነገር ስለምትተው ወዮላችሁ። ማቴዎስ ምዕራፍ 23 ከቁጥር 23። እንግዲህ አዋልድ መጻሕፍት በገጾቻቸው ሰፊ ሽፍን ሰጥተው የሚሰበኩለት ይህ ቃል ክዳን በእግዚአብሔር ያልተገባና ሰዎች የፈጠሩት መሆኑን ከፍረው ይታወቃል። በእግዚአብሔር ቃል መሰረት ከላይ በተቀመጡት በሦስት ነጥቦች ስንመዘነው ከአንዱም ጋር ስምምነት የለውም። እንደውም ተቃራኒ ሆነው እናገኘዋለን። ይህም ከእግዚአብሔር ጋር ቃል ክዳንን ለመግባት ሰው ምንም ብቃትና መብት እንደሌለውና እግዚአብሔር እንዲሁ ከፍቅሩ የተነሳ የሚያደርገው መሆኑ እየታወቀ ቅዱሳን በተጋድሎ ብዛት ስለበቁ ከእግዚአብሔር ጋር ቃል ክዳን ለመግባት እንደቻሉ ተደርጎ መቅረቡ፣ ብቃታችን ከእግዚአብሔር ነው እንጂ በገዛቻችን እንደመሆን አንዳችን እንኳ ልናስብ ራሳችን የበቃን አይደለንም። ሁለተኛ ቆሮንቶስ ምዕራፍ ሶስት ከቁጥር አምስት ከአዲስ ክዳን በቀር ወደ መንግሥተ ሰማያት የሚያስገባ ቃል ኪዳን እግዚአብሔር በብሉይም ሆነ በአዲስ ክዳን ዘመን ከማንም ፍጡር ጋር እንዳልገባ ግልጽ የሆነ ክርስቲያናዊ ትምህርት ነው። ነገር ግን እግዚአብሔር ሕዝቡን ወደ ራሱ ባቀረበበት በአዲስ ክዳን ዘመን የክርስቶስ ሞት ከንቱና ረብ የለሽ በማድረግ ወይም በተጨማሪነት መንግስት ሰማያት ለመግባት የሚያስችል ክዳን እግዚአብሔር ከፍጡራን ጋር ገብቷል መባሉና ቃል ክዳኑ ከህግ ስራ ጋር የተያያዘ መሆኑን ይጠቅሳሉ። ከጊዜ በኋላ የተነሱ የሲተት አስተማሪዎች አዋልደ ተሰኙት መጻሕፍት በመሳሪያ ነት ተጠቅሞ ህዝቡን ከእውነተኛው ቃል ክዳን እንዲወጣ ቢያደርጉትም መጽሐፍ ቅዱስ ሳቢ የሆነ ትንታቢ አስተምሮ ቃል ክዳንን አስመልክቶ እግዚአብሔር ሁሉን በልጁ በኩል በገባው አዲስ ክዳን እንደከናወነና እኛም በቅዱስ ክዳን የታቀፈን የእግዚአብሔር ልጆች መሆናችንን ይገልጻል። ይህን እውነት ቸል ብለው ከእግዚአብሔር ያልሆነውን ቃል ክዳን የሚያደርጉት ወገኖች የእግዚአብሔር ቃል ለዐመፀኞች ልጆች ወዮላ ይላል። እግዚአብሔር ከነ ዘንድ ያልሆነን ምክር ይመክራል፣ ኃጢአትንም በኃጢአት ላይ ጨምሩ ዘንድ ከመንፈሰ ዘንድ ያልሆነውን ቃል ክዳን ያደርጋሉ ይላል። ኢሳይያስ ምዕራፍ ሰላሳ ከቁጥር 1 ውዶቼ አሁንም በዚህ ዩቱብ ላይ እንደዚህ አይነት የቃል እምነት በዚህ መንገድ ይዘን ማቅረባችን ስለምንቀጥል ይህ ቪዲዮ ተመችቷቸው ከሆነ ሳብስክራይብ፣ ላይክና ሼር አድርጉ። ተባረኩ።